ገኒዬ ለፍፄ ዘበኛ ሆነ ሰርታ አሳየኝ ብየዋለሁ፣ እና አንቺ ጋር ሲመጣ ፈስ በፈስ እንዲበጋ ፈልጋለሁ። እሺ ሄኒ ያልከኝን ተቀብያለሁ። የሚመጣውን ጥበቃዬን ብዙ ስራ ዛሬ

እንትና አርቲስት ሄኖክ ሞዴል ላከልኝ ቪዲዮ አለ። ማም አትሽዋ ተቀደመ ሳይሽ ተቀበያት ወጡ ሄኖክ የላከልኝ እንትን ነው። በጣም ያናዳኝ እሱን እያሰብኩ ስለነበረ እናተሳለ እሱን እያሰብኩ ነው። እና አግሬሲቭ ታዲያ እንዴት አለው ተቀበያትሽ፣ ወጡ ነው አንድ የሚመጣ ጥበቃለህ፣ እና በምትችው አቅም እያስጨነቅሹ፣ እየተቆጣሹ፣ እያስፈጋሹ፣ ብዙ ስራ እያሰራሹ ትዕግስቱ እንድትፈትኝ ደኝ ይፈልጋለሁ ብሎኛል። እንዴት ያዋጣል እናርገው? ይህ አንድ ህማን አይሆነ ናርገው። ማርያም በጣም አይናስጨንቀው አይ አደራ ብሎኛላሽ በደንብ አድርገሽ እንድትፈትኝልኝ ይፈልጋለሁ። እንደ እናትም እንደ ኃይለኛ አሰሪም እንደ መልካም አሰሪም ከልጆቹ ጋር አብረሽ ሆነሽ ብሎኛልና እንዴት አፕሮች እናድርገው? ጎረምሳ ነገር ነው ብሎ ጎረምሳ ያዋጣል? ማለት ኢሞሽናል ናቸው ብዙ ጊዜ ስቆጣ ሆነ ኖርማል ሰላም ጤና ይስጥልኝ ውድ አድናቂዎቼ ወዳጆቼ፣ እኔ ሄኖክ መውደድ እባላለሁ። አይቤክሲ ሚዲያ ላይ የጨዋታ አዋቂ ፕሮግራም አዘጋጅና ኮንተንት ክሬተር ነኝ። ጫወታ አዋቂ። ይሄ መልእክት ቀጥታ ለአርቲስት ገነት ንጋቱ እንዲደርስ ነው የምፈልገው እና ምልሁን ስለሚለው ፕሮግራም ግን ለፍፄ ዘበኛ ሆነ ሰር ታሳየኝ ብየዋለሁ። እና አንቺ ጋር ሲመጣ ፈስ በፈስ ፈልጎ እንዲበጋ እፈልጋለሁ በጣም በጣም ትዕግስቱን እንድትፈታተኙ ፈልጋለሁ። በጣም እንዲደክም ፈልጋለሁ። እነ ቅዱሴን ሁላችሁ በቃ ተረባረባችሁ የሆን ነገር አድርጉት። የፍፄ አይን ይመቻሉ፣ ይመጣሉ። ይሄኔ ያልከኝን ተቀብያለሁ። የሚመጣውን ጊቤን አጸደዋለው መኪና ብቻ፣ ብዙ ስራ ለምሰጠው እንዲሁም በጣም ብዙ ስራ ጊዜ ግቢ ውስጥ አለ። ጉዳዩ ፈተና ነው፣ ግን በዛውም ደግሞ እኔ በጣም የተቀመጡ በርካታ የተጠራቀሙ ግቢ ውስጥ ጉዳዮች አሉ። በደንብ አድርግ ያሰራዋለሁ። አቅሙን ደግሞ አይቼ በደንብ አድርግ ያሳውቃሉ። ለማንኛውም የላክልኝ ቻለንጅ ተቀብያል።

ምንድን ነው? ምንድን ነው? ወይ ወይ፣ ምንድን ነው? አይ ልብስህ ወይስ

እዚህ ስራ የምሰራበት ተይ፣ ቀደም የነበረ ቤት ነበር። እሱ ሰጦኝ መታወቂያ አለ። አይ ይስራ

የመክት መኪና በተለይ ደግሞ በጣም ይቆሽሽ፣ ሳምንት ሳይሆነው ከሀጠሩ ውስጡ። እንደውም የኔ መኪና ይቆይ፣ የእሷን በደንብ አድርገህ ከሳመርክ በኋላ እነግርሃለሁ፣ እየመጣሁ በሰዓቱ አይልሃለሁ።

አፍን ጫው ነው አጉን መኪና፣ አይ ምን ውስጥ ከተትከኝ። ችግር ካለ ጥራኝ። እሺ፣ ቶሎ ቶሎ በል። የሰጠው ከአስር ደቂቃ ነው እመጣለሁ። እሺ

ይገጠው ይገጠው ለግጃይ ይፈሳ ሲያብይ አሸበር በደምብ ስራውን እየሰራው። እንደምታየው እንግዲህ ሙሉ ቪዲዮ እዚህ ላይ አይደለም ያለው ትልቁ የተሰራው ቻሌንጅ ያለው የፍፄ አይን የተሰኘው ዩቱብ ቻናል ላይ ነው የሚገኘው። የፍፄ አይን የተሰኘው ዩቱብ ቻናል ደግሞ እንግዲህ ፍጹም ማትያስ በጣም በጣም ጎበዝ ባለሙያ ነው። ቆንጆ ቆንጆ ኮንተንቶችን እየሰራ ነው የሚገኘው። የእሱን ሊንክ ዲስክሪፕሽን እና ኮሜንት ላስቀምጥላችኋለሁ። እሱን ነክታችሁ ሄዳችሁ ክፍል ሁለት ዋናው የቻሌንጅ ፕሮግራም እንዲያዩት እንጋብዛችሁ በጣም የሚያጓጓ ደስ የሚል ሰብስክራይብ እያረጋችሁ በዛ ቤተሰብ እንድትሆኑ ጠቁማለሁ። ዋናውን ፕሮግራም በፍፄ አይን ዩቱብ ቻናል ላይ ተከታተሩ። ሊንኩ ዲስክሪፕሽንና ኮሜንት ላይ ይገኝላችኋል። ፕሮግራሙ አሁንም ይቀጥላል። እያጠበ ነው።